ዳኞች ሆነን በዚህ ምድር እንገለጽ ዘንድ በኢየሱስ ክርስቶስ ስም ያስፈልገናል። አሜን። ባለማወቅ ስላደረግኩት ኃጢአት እግዚአብሔር ምን አደረገልኝ? ምህረት አደረገ። ጌታ ኢየሱስ ክርስቶስ በመስቀል ላይ ባለማወቅ ስላደረጉት ኃጢአት ይቅር አላቸው። ምን አላቸው? የሚያደርጉት አቁምና ምን በላቸው። ብዙ ሰዎች ባለማወቅ ብዙ ነገሮችን አድርገናል። ገባችሁ? እግዚአብሔር ይቅር ባይለን ኖሮ ዛሬ በእግዚአብሔር ቤት መቆም ምን አንልብ ነበር አንችልም ነበር። እግዚአብሔር ግን ባለማወቅ ስላደረግነው በደልና ኃጢአት ይቅርታን አደረገልን። ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ ብዙ ሰዎች ለማስታረቅ የሚጠቀሙበት ቃል ይሄንን ነው። አንዳንድ ጊዜ ሮንግ ነው። ሮንጋቹ እንዴት ነው? ብዙ ሰዎች ለማስታረቅ ሲጠቀሙ የነገሩ እውነት ተገልጦ እንዲወጣ አይፈልጉም። ተሸፋፍኖ የሚያደርጉትን አቅም ይቅርበላቸው ተብሏል። ሰውየው አውቆ እኮ ነው ያጠፋው። ሲሳደብ ለሰውየው የሚመጥን ስድብን ነው ያስቀመጠው፣ ይመጥነዋል ብሎ የሚያስበውን ለምሳሌ አንተ ሌባ ሊሆን ይችላል፣ አንተ ደደብ ሊሆን ይችላል፣ አንተ ክፉ ነህ ማለት አንጠማማ ሊሆን ይችላል። ሰምቲንግ ጌረ ብቻ በሰው ላይ መናገር የማይገባንን ክፉ ነገር ተናግሮ ይሆናል። ነገር ግን አውቆ ላደረገው ነገር ምሕረት ሊጠይቅ ይገባዋል። ኢየሱስ ጌታ ሚዛናዊ ምሕረት ማለት ይሄ ነው። ምሕረት መጠየቅ ይገባዋል። ይቅርታ፣ አያችሁት? ይቅርታ አርግልኝ እህቴ፣ ይቅርታ አርግልኝ ወንድሜ፣ ይቅርታ አርግልኝ ልጄ፣ ይቅርታ አርግልኝ አለቃዬ ይቅርታ። ምህረት በዳዩ ሊጠይቅ ይገባል። ተበዳዩ በዚህ ጊዜ ሊኩራራ አይገባውም፣ ሊመጻደቅ አይገባውም። ራሱን እንደ ሌላ አርጎ ቆጥሮ ያንን ሰው እንደ ባሪያ መቁጠር አይገባውም። ምክንያቱም ያዕቆብ 2:13 የእግዚአብሔር ቃል ያስጠነቅልናል። ምህረት ለማያደርግ ሰው ምህረት የሌለበት ፍርድ ስለሚሆን ተጠንቀቂ። ምህረት ማድረግ በሚገባ ቁጥር ምህረት የማድረግ ልብ ይኖርክ ምህረት በፍርድ ላይ ይመካል። በጣም የሚያስደስታችሁ እኮ ብዙ የፍርድ ነገሮች ሲመጡ ምህረተኞች በምድር ላይ አልፈው ይሄዳሉ። ኢየሱስ ጌታ ፍርድ አይነካቸው ፍርዱ በእነሱ ላይ አሉ። ከአሕዛብ እኩል ስትፈረዱ አትገኙም። ሰዎች ቂመኞች ሆነው ይፈረዳሉ። ቂምን ስትመለከቱት፣ ማቄም የሚለውን ስትመለከቱት፣ አቄመ የሚለው ይሄ ሰው አምቆ የያዘውን የሰውን በደል እጅግ በመቆጠር የተቀመጠ ማለት ነው። ምናልባት እዚህ ጋር ጥሩ ክርስቲያን ከሆናችሁ ቂመኛ አትሆኑ። ብዙ በደል ሊደርስባችሁ ይችላል። በደረሰባችሁ በደል ማንጓጠጥ መሰደብ ክፉ መደረግ መዘረፍ በእናንተ ላይ መሳለቅ የተለያየ ነገር ሊደርስባችሁ ይችላል። ሐዋርያው ጳውሎስ እንደውም ሲናገር እንደ እንደ ምናምን ጋርቤጅ እንደ ቆሻሻ ቆጠሩናል በጣም የሚጎዳ ነገር ነው። ግን ያንን ስላደረጉብን ነገ በይቅርታ ልብ ሲመለሱ ነገር ሲከስሩ ነገር ያቺ የመጨረሻዋን ሳንቲም እስከሚቀጥሉ ድረስ በዛ ፍርድ ውስጥ ወድቀው የተለያየ ጉዳትና መከራ ደርሶባቸው ቢመለሱ ያን ጊዜ እንዲያድርጎኝ፣ አረ ገና ይቀጥል። አይ ኖ ይሄ አይሰራም። ኢየሱስ ጌታ አያቸው ይሄ አይሰራም። ይቀጥል ማለት አይደለም፣ ማቄም ማለት በደረሰበት ቅጣት፣ በደረሰበት መመጣት፣ በደረሰበት ፍርድ ያ ፍርድ እስኪያጠፋው ድረስ ይቀጥልበት። እኮ ነው ምሕረት የሚያስፈልገው ለዚህ ነው። ይቅርታ የሚያስፈልገው ለዚህ ነው። ሰው በተመለሰ ጊዜ ሰው ጎሳ ቅሎ ወድቆ በመጣ ጊዜ እናንተ ልታለብሱት ይቅርታ ልታረጉለት የይቅርታችሁን መዓዛ ሊቀምስና ሊያሸት ይገባዋል። ስለዚህ ምሕረት በፍርድ ላይ ይመካል። እነዚህ ምሕረተኞች የሚመጣው ፍርድ በእነሱ ላይ ጥፋት አያደርግም። በፍርድ ላይ ይመካሉ። ፍርድ ላይ ራሱ ምክንያቱም ፍርድ አይነካም፣ ፍርዱ እነሱ ነገር አይነካም። ከዓለም ጋር ሲፈረድባቸው አይገኙም። ሐዋርያው ቅዱስ ጳውሎስ በቆሮንቶስ ላይ እንደተናገረው ስለዚህ አንድን ነገር ልንረዳ ይገባል። የምህረት ቦታው ስፍራውን እያንዳንዳችን ማወቅ አለ። የምህረት ሁልጊዜ ስፍራው ቦታው ራሳችንን በምህረት ያየንበት በይቅርታ ያገኘንበት ይቅርታን የተቀበልንበት ስፍራና ቦታ ነው። ያ ቦታ የት ይመስላችኋል? የጸጋው ዙፋን ፊት ነው። የጌታ ስም ይባል። ምክንያቱም በያዕቆብ ምዕራፍ 4 ቁጥር 16 ላይ ስንመለከት ምህረትን እንድንቀበል እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ፊት በእምነት እንቅረብ። የምህረት ቦታው ስፍራው እንግዲህ የትም አይደለም፣ የጸጋው ዙፋን ፊት። በጸጋው ዙፋን ስር፣ በጸጋው ዙፋን ፊት ምህረትን የተለማመደ አማኝ በህይወት ዘመን ሁሉ የእግዚአብሔርን ምህረትና ቸርነት ቀምሷልና እግዚአብሔር በምህረቱ ያንን ሰው ጎብኝቶታልን ይቅርታ አድርጎለታልን ከጥፋት መመለስ ሊሆን ይችላል። ስላጠፋባቸው ነገሮች እግዚአብሔር ላይ በእግዚአብሔርና በእግዚአብሔር በነገር ላይ ባደረገው ነገር ላይ የእግዚአብሔርን ቸርነት የቀመሰበት ስፍራ ያየበት ቦታ የጸጋው ዙፋን ፊት ነው። በዛ የጸጋ ዙፋን ስር ሆኖ አማኝ በሚቀጥሉት ጊዜና ሰዓቶች ላይ ለሌላው የምህረት ልብና ይቅርታ ይኖረዋል። ምህረትን የሚቀበለው የሚያስፈልገውንም ጸጋ የሚያገኝበት ትልቁ ስፍራ የእግዚአብሔር የጸጋ ዙፋኑ ነው። የጸሎት ሰው የእግዚአብሔርን ብርታት የሚቀበል፣ የእግዚአብሔርን ጸጋ ብቃቱን የሚቀበል፣ የእግዚአብሔርን ጸጋ የእግዚአብሔርን ብርታት የሚቀበል አማኝ ምህረትን የሚቀበል አማኝ በተማረበት ምህረት ሌላውን ይቅር ማለት ይችላል። እንግዲህ በመጽሐፍ ቅዱስ ላይ ሄደን ስንመለከት በማቴዎስ ላይ አንድ ሰው ነበረ። እልፍ ሺህ የሆኑ ዲናር ብድር ነበረበት። ጌታው አገኘውና ይቅር አለው። ያ ሰው ደግሞ ያበደረው መቶ ዲናር ነበር። እርሱ ካገኘው ከይቅርታ በኋላ ግን መቶ ዲናር ያበደረውን ሰው አገኘ። ያዘውና ወደ እስር ውስጥ ከተተው። የዛ ጌታ ባሪያዎች ያንን ሰው እልፍ መክሊት ይቅር እንዳለው ስላወቁ ሄደው ለጌታው ነገሩ። ጠራው አንተ እልፍ መክሊት ይቅር አላልኩህም? አዎ ለምን አንተ ይሄ ያ መቶ ዲናር ያለበትን ሰው እስር ቤት ከተጠቀ? ወገኖች፣ እዚህ ጋር ልንጠነቀቅ የሚያስፈልገን ነገር ይሄ ነው። እልፍ ኃጢአታችን በጸጋው ዙፋን ፍር ይቀር ተብሎልናል። አንድ ነገር አስቡ። እኛ የዳነው ከኃጢአተኞቹ ጥሩ ኃጢአተኞች ስለሆነን አይደለም። ይህንን አወቁ፣ መጽሐፍ ቅዱሰኝ ነው ደግሞ እኛ የዳነው ከኃጢአተኞቹ ጥሩ አጣተኞች ስለሆነን አይደለም። ተጠንቀቁ። እኛ የዳን ነው እንደውም የባሰው የበደለኛ በደለኛ ስለሆነን የእግዚአብሔር ቸርነትና እና ይቅርታ በእኛ ላይ በዝቶ ነው። እንደዚህ ማሰብ አለብን። እኛ በአንድን ኖሮ እቺ ምድር ትቃጠል ነበር። እኛን ባይሰበስበን ኖሮ አሁን የዳን ነውን። አሁን ወደ ቤቱ የተጠራ ህዝብ ሁሉ ባይጠራ ኖሮ እቺ ምድር ወደ ክፉ ትገባለች ብዬ እኔ አምናለሁ። እንዴት ብትሉኝ ሐዋርያው ቅዱስ ጳውሎስ በተናገረው ቃል መሰለኝ። ምን አለ ጳውሎስ? ምን እንዳለ ንገራቸው ኃጢአተኞች ዋና በሆንኩት በእኔ የእግዚአብሔር ምሕረት ተገለጠ። አሪዮ ጳውሎስ የኃጢአተኞች ምንድን ነው? ዋና ነው። ዋና ዋናው ነው የተያዘው። ኢየሱስ ጌታ ወደ እግዚአብሔር ቤት ውስጥም የተያዙት ዋና ዋናዎቹ ናቸው። የእግዚአብሔር ምሕረት በጸጋው ዙፋን ፊት ስታስቡት፣ ጥሩ ሰው ስለሆናችሁ አይደለም። ለሃይማኖት ጥሩ ነገር ስላላችሁ አይደለም። ገባችሁ ስላላችሁ አይደለም የተሻለ ጥሩ ኃጢአተኛ ስለሆናችሁም አይደለም። ለወንጌል የቀናችሁና ጥሩ ልብን ስላላችሁ አይደለም። ሄዳናችሁት እግዚአብሔር ምሕረቱን ያደረገው እያደረገም ያለው ከኃጢአተኞች ዋና በሆኑ ሰዎች ላይ ነው። ሃሌሉያ ዋና ዋናዎቹ ኃጢአተኞች ዋና ዋና የሆኑ ሰዎች በምሕረት ታስበዋል። ሐዋርያው ጳውሎስ የተናገረው እኔ ጥሩ ሰው ስለሆንኩ በገማልያል እግር ስር ተቀምጬ ተማሪ የቃሉ ተማሪ ስለሆንኩኝ ከሌሎቹ ጥሩ ውጤት ስላለኝ ከቤተሰብ የፋሚሊ ግራውንድ የክርስቲያን የጸሮት ስለሆን የቄስ የካህን ቤተሰብ ስለሆንኩኝ የፓስተር ቤተሰብ ስለሆንኩ አይደለም። ጳውሎስ ያለው ምንድን ነው ያለው? ከኃጢአተኞች ዋና በሆንኩት በእኔ ላይ የእግዚአብሔር ምሕረት ተገለጠ። ሀሌሉይ የእግዚአብሔር ምን ተገለጠ? ይቅርታ ተገለጠ፣ ምሕረት ተገለጠ። ስለዚህ ዛሬ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው ካልን በኃጢአተኛ ዋና ዋና በነበርን ሰዎች ላይ የእግዚአብሔር ቸርነትና ይቅርታ ተገለጸ። ሀሌሉያ ክብር ለኢየሱስ ይሁን። ስለዚህ የጸጋው ዙፋን ፊት የምህረቱ ስፍራ ነው። ሃሌሉያ ወገኖች የምህረት ምንጩ ማንም አይደለም። በመጽሐፍ ቅዱስ በቲቶ ምዕራፍ 1 ቁጥር አራት ላይ እስቲ አንድ ነገር እንመልከት። በቲቶ ምዕራፍ 1 ቁጥር 4 ላይ የምህረት ምንጩን ጳውሎስ ለቲሞቴዎስ ያሳየው እንመለከታለን። ሐዋርያው ጳውሎስ ለጢሞቴዎስ እንዲህ ሲል ሲናገረው በሃይማኖት ህብረት እውነተኛ ልጄ ለሚሆን ለጢሞቴዎስ፣ በዚህ ውስጥም አንድ ነገር ተናግረን እንሂድ እምነት የተነሳ ልጅነት አለው። ማ ጢሞቴዎስ ሐዋርያው ጳውሎስ ሲናገረው እንዲህ ነው ያለው፣ በሃይማኖት ህብረቱ ውስጥ እውነተኛ ልጄ ለሆንከው ለሆነው ለማ ለቲቶ ይለዋል። ቲቶ የእምነት ልጁ ነው፣ በወንጌል የወለደው ነው። የመንፈስ አባት አይደለም፣ የሃይማኖት ነው። አሜ የመንፈስ አባት ይለያል። የመንፈስ አባት እግዚአብሔር ነው ለሁላችን አባት የመንፈስ አባት የሚባል ፓስተር የለም። ኢየሱስ ጌታ የመንፈስ አባት የሚባል ሐዋርያ የመንፈስ አባት የሚባል መንፈሳዊ አባት የሚባል ነቢይ መንፈሳዊ አባት የሚባል የለም። መንፈሳዊ አባት ለሁላችን አንድ ነው፣ እሱ እግዚአብሔር መንፈስ መንፈሳዊ መንፈሳዊ አባት እግዚአብሔር። በሃይማኖት በእምነት ልጆች ልንሆን እንችላለን። ለምሳሌ ጢሞቴዎስ ለጳውሎስ ልጁ ነው። በእምነት በወንጌል እምነት በወንጌል ህብረት፣ በወንጌል ውስጥ ነው የወለደው ልጁ ነው። ስለ ወንጌል የሆነ ልጅነት ነው ያለው ጳውሎስ። በልጅና በአባት መካከል ደግሞ በዚህ በሃይማኖት ህብረት ውስጥ ከእምነት ከሆነ ልጅነት አካባቢ ልጆች መሆን የሚችሉት በወንጌል ድነው ተምረው የእግዚአብሔርን ቃል አስተምረዋቸው ቆይታቸው እራሱ እኮ ለአባትነት ምን አለው እንዴ? ኢምፓክት አለው እንዴ? አንተ እንዳበደ ሁሉንም ያገኘውን አባቴ ትላለህ እንዴ? ነው ሊያስተምርህ ይገባል። ደቀ መዝሙር ሊያደርግህ ይገባል። ሊመክርህ፣ ሊጠነቀቅልህ ይገባል አቅጣጫ ሊያሳይ ይገባል። ስለ ህይወትህ ሊቆም ይገባዋል። ስለ አንተ ሊገዱ ይገባል። እንደ እስራኤል እረኞች መልካሙን ነገር ሸልቶ የሚበላ፣ መልካሙን ነገር ጠርጎ የሚበላ፣ የወፈሩትን አርዶ የሚበላ፣ ልብሳቸውን ለልብሱ መስሪያ ሱፉን የሚጠቀም እነዚህ የሚገፍ ፈጽሞ ምን የሚል ነው የሚለው ሸልቶን ልብስ የሚያደርግ አረለ ተዛዝ የወፈሩትን የሚበላ የሚያስፈልገውን ነገር እነሱ ላይ አግኝቶ እነሱን ግን ለምድር አራዊት መብል የሚያደርግ ይሄ አባት አይደለም፣ የእምነት አባት አይደለም፣ የወንጌል አባት አይደለም፣ ስለዛ ሰው የቆመ አይደለም፣ ካህን አይደለም። ነገር ግን አንድ ነገር ሊንረዳ ይገባል። የእምነት አባቶች ሞስት ኦፍ ዘ ታይም እነዚህ የሃይማኖት አባቶች እነ ጳውሎስን እነ ቲቶን እነ በርናባስን እነ ማርቆስን የት እንዳደረሷቸው ማየት ትችላላችሁ። ኢየሱስ ጌታ አብሮ ሰራተኛ ነው ያደረጓቸው። በዘመኑም የነበሩ አማኞች እነዚህ አባቶችን የእምነት አባቶችን ከማግኘታቸው የተነሳ ዋው፣ በጣም ታላላቅ የበረከት ምንጭን ማምጣት ይችላሉ። ህይወታቸው እንዴት የሚማርክ ነበር በጸሎት ለወንጌል በመቆም አብሮ ሰራተኛ በሆኑ የቃሉ ህይወት በውስጣቸው ጳውሎስ አንዳንዶቹን ምስክር ሰጥቶላቸዋል። የአንዳንድ ሰዎችን ቤተሰብ ምስክር ሰጥቷል። የአንዳንዶችን ሰዎች ህይወት ምስክር ሰጥቷል። የአንዳንዶችን ትጋት ምስክር ሰጥቷል። እነ ዴማስን ብቻ አይደለም የገሰጸው ወደኋላ የተመለሱትን እነ እስክንድሮስ እነዛ፣ እነ ፊልጵዎስ እነዚህ ትንሣኤ ካሁሞ በፊት ሆነዋል ብለው የሰዎችን እምነት የሚገለብጡትን አይደለም ብቻ የተቀሰው ብዙ በህይወታቸው የተመሰከረላቸው የእምነት ወይንም የሃይማኖት ልጆች የነበሩ ልጆች ተገልጸዋል። የእግዚአብሔር ስም ይባረክ። ስለዚህ የምህረት ምንጩ የትም አይደለም፣ የጸጋው ዙፋን ፊት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚሁ ስንመለከት የምህረት ቦታው ስፍራው ቲቶ ላይ ያለው የእግዚአብሔር ቃል ዕብራውያን ላይ ያለው ቃል ሲሆን የምህረት ምንጩ ደግሞ ቲቶ ምዕራፍ አንድ ቁጥር አራት